ጭምር ጅፋ የሚነካ እኔ አምስት ሙስሊም ቤተሰቦች አሉኝ። አምስቱንም በመድኃኒት ገላለሁ። የእውነት ነው የምላችሁ። በቃ ሁላችንም ከዚህ እንጀምራለን ማለት ነው። ማን ሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎ

ምናምን ዛሬም ነቢዩ እየተሰደቡ ነው። ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄን እኛ ሞት ነው ታምናላችሁ። ምንድን ነው መልሳችን? እማም ረብል ዓለሚን። በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ የነክብዩ ክብርን የነካ ነብዩን አይደለም የደፈረው ነብዩ ማይደፈር ስብእናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነቢያችን ሰለዋቱላሂ ምንም ዓለይሂ ወሰለም ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች፣ ቤተ ክህነት እስልምናን ስንሰብክም ስናስተምረው ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የየትኛው እምነት የየትኛው እምነት ክብር እንዲነካ አልፈልግም። አማይነው ሙስሊም አርበኛ ታማይ ነው ያገዘበኛ ማሾ ነው ለዲኑ መብራት አለይታ የኢትዮጵያ ኩራት አማይ ነው ሙስሊም አርበኛ ሰማይ ነው ያገዘበኛ ማሾ ነው ለዲኑ መብራት አለይታ የኢትዮጵያ ኩራት የተፈጥሮ መገኛ የአኩሪ ማንነት መሬት ያለማት ትኩረት ማረፊያ የአላህ ታምር ስሪት የስልጣኔ ጅማሪ። ማለት ሰው እየተሳደበ በዚህ ደረጃ አሁን ያለውን ነገር እኔ እውነት በጣም ነው እየዘገነ ነኝ። እንደ አንድ ኖርማል ሰው እንደዛ አይነት ስድብን የተሳደበ ሰው እኔም እፎይንኝ የሚል ክርስቲያን እኔ በጣም ነው የሚያሳዝንኝ። እኔ እንደ አንድ ክርስቲያን አልደግፈውም። ምክንያቱም እንደዛ የሚሳደብ ሰው ክርስቲያን ነው ሃይማኖቴን ይወክላል ማለት እኔ እኔ እንጃ አላቅም ብቻ ሌሎች ክርስቲያኖች ምን እንደሚያስቡ እኔ ሃይማኖታችንን እንደማይወክል ነው እኔ እንትን የምለው። ለማንኛውም እንደዚህ የሚሳደብ ከሆነ በህግ አግባብ እርምጃ መወሰድ እንዳለበት ነው እኔ የሚሰማኝ። ምክንያቱም መማማር ጥሩ ነው። አሁን አንተ ጋር የማየው ነገር በእውነት ብዙ ጊዜ ከስር ሆኜ አያስገቡኝም አድሚኖች። ግን እንማማር ጥሩ ነው መማማር፣ እኔ ብዙ ነገር የተማርኩት ሁልጊዜ ግን ጥያቄያቸው እዚህ ጋ እየገቡ ዘጠኝ አመት ዘጠኝ ዓመት ነው። ብዙ ክርስቲያኖች ሌላ ጥያቄ ማለት ብዙ ጥያቄዎች አሉ። አሁን እስልምና ላይ ብዙ እውቀቱ የለኝም በእርግጥ እኔ፣ ግን እንደሚሉት ብዙ ጥያቄ አለ። አሁን እነ እፎይ ጋ ብዙ ክርስቲያኖች ጋር ስንገባ ብዙ ጥያቄ እንትን ይላሉ። እዚህ መጥተው ማለት ያንን ጥያቄ እኔ ብዙ እውቀቱ ስለሌለኝ ያንን ጥያቄ ለምንድን ነው እዚህ ጋር መጥተው የማይጠይቁት? እዛ ጋርም የሚሉትን ነገር ግን እዚህ ጋር መተው ሁሉም የሚጠይቅ ያለው ዘጠኝ ዓመት ዘጠኝ ዓመት ነው። እኔ ደግሞ ያው ብዙ እንትን አይልኝም። ምክንያቱም አያቶቻችን በአስራ አንድ በአስራ ሁለት ዓመት እንዳገቡ ነው። እኛ ምን ሰማ ያለው እና ያው ለማሽካበጥ ምናምን ሳይሆን በቃ እውነትን ማለት ብዙዎቻችን እውነትን ብንፈልግ ኦልሬዲ ያው መማማር ስለምፈልግ ነው እኔ ጥያቄ ኖሮኝ ወይ ብዙ እውቀት ኖሮኝ ሳይሆን ለመማማር ነው የገባሁት። እስቲ ልስማችሁ። ያ ነው የሚሻለው፣ ያ ነው የሚሻለው። መስተዳደር ጥሩ አይደለም። አልኮሆል ብለው ሙስሊሞችን የሚያናድ ነገር ተናግረ አንተ። ከዚያ ሙስሊሙ ስሜታዊ ሲሆን ጊዜ ያውና ሙስሊሞች አራጅ ናቸው የሚል ፖለቲካ አሰራር ናቸው። አረ ይደብረ። ይሄን የሚያደርጉት እስልምና ለመጉዳት አይደለም። ነገር ግን ያ ክርስቲና ከታች ያለው ወገናቻቸው ህዝብ እውነት ነው ያው እና ሙስሊም አራጅ ነው ገዳይ ነው የሚለውን ቀርጸው በጭንቅላቱ ላይ ለማስቀመጥ ነው፣ ሌላ አይደለም። የምሬ ነው ማነገራቸው። ሰው እንዴት በተከታዩ ላይ ፖለቲካ ይሰራል? ሰው እንዴት በተከታዩ ላይ ፖለቲካ ይሰራል? አይደብርም? አታዝንለትም? አታስብለትም? እንደይን ህዝብ በዛቸዋል። ጥሩ አይደለም። እኔ ሙስሊሞችን አልሸውዳቸው በዛቸዋለ። በጣም ነው የምወዳቸው ጌታቸውን የአላህን መንገድ ተከትለው የነብያትን መንገድ ተከትለው እውነትን የአምላክን ቃል የነብያትን ቃል ሁሉ ያስተብራራቸዋለሁ ነግራቸዋለሁ። የነብያትን መንገድ ይሄ ነው ብዬ አሳያቸዋለሁ እንጂ እነርሱ ላይ ጭንቅ፣ እንደዚህ እሰራለሁ እኔ አንድ መቷ አንድ ክርስቲያን እገላለሁ ምናምን ብለኝ፣ ያው እና ክርስቲያኖች እንደዚህ እያደረጉ ነው ብዬ እንትን ነው በዚህ አይደለም። እምነቱን ላይ የማጸናው ሙስሊምን ስለ እምነቱ በማስተማር እንጂ በግልጽ ማለት ነው። አለ ትላንት ላይ በጣም የዛ በውስጥ ላይ ማለት ነው እኔ እናውጥቼ እንደዚህ ያውና ክርስቲያኖች እንደዚህ ናቸው እንዲህ እያሉ ነው ምናምን ወላይና ዚ ይ ይሄ ክርስቲያንንም ይወክላል ብዬ አንድ ሰው ስለተናገረ ሙሉ ክርስቲያኑን ሕዝብ እንደዚህ ናቸው ክርስቲያኖች። ለምድ እንዲህ አይነት ፖለቲካ መጫወት እውነትን ለማድረስ ብቻ ነው እዚህ መቀመጥ ያለብን ካለ ቅሬታ ካለ፣ በዚያ ላይ ስርዓት ባለው አደብ ባለው መልኩ እዚህ እዚህ ላይ ይሄ ስህተት ይመስለኛል። ይሄንን ግለጽ ለብስክ ችግር የለው ኢስላም እንዳ የሚጠይቁ ሰዎችን በጣም ያበረታታል።

ውጭ ሀገር በነበርኩበት ዘመን የእውነት እንደ እንስሳ የሚኖሩ ሰዎች አይቻሉ፣ አናግራቸው በግልጽ ቋንቋ የነገሩኝ ኢትዮጵያውያን አይደሉም። ቀዚህ እኖራለሁ፣ በላለሁ፣ ጠጣለሁ፣ የፈለኩትን አደርጋለሁ፣ እሄዳለሁ ምንድን ነው የሚሉ ሰዎች እሺ ወደ ጥያቄ ነው የምገባውን ከዚህ በፊት ይመስለኛል የሆኑ እስታዝ ሲያወሩ የሰማሁት ነው እና ምን አሉ፣ እኛ ለነብያችን ሙሐመድ ወይም ለነብዩ ሙሐመድ ያለን ፍቅር እሳቸው ለእኛ ካላቸው ፍቅር ሚዛን ላይ ቢቀርብ የእሳቸው ምቅር የእሳቸው ፍቅር ሚዛኑ ይደፋል ይላል። ይሄ የሰማሁት ነው እሳቸው ሲያወሩ እና እንደኛ እምነት አስተምህሮ ወይም እኔ ኦርቶዶክስ ነኝ። እንደኔ እምነት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን የገለጸበት መንገድ አለ፣ ወይም ፍቅሩን ለእኛ ያሳየበት መንገድ አለ። ከሰማያት ሰማያት ወርዶ ተወልዶ ከቅድስት ድንግል ማርያም ተወልዶ ሞቶ ለእኛ ፍቅሩን አሳይቶናል። ያንን ፍቅር እኛ በፍቅር ብለን የምንገልጽበት መንገድ ነው እና እናንተ ደግሞ አሁን ቅድም ባልነው ነቢዩ መሐመድ ፍቅር እኛ ከለነሱ ዓለም ላይ ያለው